ሰላም ጤና ይስጥልኝ። ውድና የተከበራችሁ የፕሮግራማችን ተከታታዮች፣ በዛሬው ዝግጅታችን በዱብቲ ወረዳ በተለያዩ የሥራ ዘርፎች ላይ ከስራ እድል ፈጠራ ጋር ተያይዞ የተከናወኑ ተግባራትን የተመለከተ ዝግጅት አዘጋጅተን ወደ እናንተ ይዘን ቀርበናል። ፕሮግራሙን በማዘጋጀት ወደ እናንተ የማቀርብላችሁ አማኔ ሱፍንኝ፣ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በአምራች እድሜ ክልል ውስጥ የሚገኝባት ሀገራችን ኢትዮጵያ ወጣቱ ላይ ኢንቨስት ማድረግና የስራ እድል መፍጠር የሀገራችን ቀዳሚ አጀንዳ ነው። በወጣቱ ላይ ኢንቨስት አድርጎ የሚፈለገውን ውጤት ለማስመዝገብ የመንግስት አቅም እንዳለ ሆኖ የግሉ ሴክተር፣ የፋይናንስ ተቋማት፣ ወጣቶች ራሳቸውና ሌሎች ባለድርሻ አካላት በትኩረት ሊሳተፉ እንደሚገባም ይታወቃል። ስለሆነም በአፋር ክልል የሚገኙ ወጣቶችን የስራ አጥነት ችግርን ለመቅረፍ የክልሉ መንግስት ከሚመለከታቸው አካላት ጋር በመሆን ሲሆን በርካታ ተግባራትን በማከናወን ላይ ይገኛል። የአፋር ክልል በአውስሮስ ዞን በዱብቲ ወረዳ የሚገኙ የተለያዩ የህብረተሰብ ክፍሎች መንግስት ከተለያዩ ባለድርሻ አካላት ጋር በመሆን በስራ ድል ፈጠራ ላይ ተጠቃሚ እንዲሆኑ በማድረግም ላይ ይገኛል። በዱብቲ ወረዳ የስራ ድል የተፈጠረላቸው የህብረተሰብ ክፍሎች እንደተናገሩት ወረዳውና መንግስታዊ ያልሆኑ ተቋማት ባመቻቹላቸው የስራ ድልና የገንዘብ እገዛ ደስተኛ መሆናቸውን ጠቅሰው በቀጣይ በርትተው በመስራት የተሻለ ገቢ በማግኘት ጥሩ ደረጃ ላይ ለመድረስ እቅድ መያዛቸውን አስታውቀዋል። ይባላለን የሚሰራው ሸቀጣ ሸቀጥ ነው። ስራ ላይ ነን። አሁን ስምንት ወር ሰባት ወር ይሆነናል ይህን ስራ ከጀመር። ይህን ስራ አሪፍ ውጤት ላይ ነን። ድጋፍ ሀምሬፍ እና የሴቶች ጉዳይ ቢሮዎች ናቸው። ብርም፣ ፍሪጅም፣ የተለያዩ የሱቅ እቃዎች እንደ ላርጎ እንደ ዱቄት፣ ሩዝ፣ የተለያዩ ግብአቶችን አድርገውልናል። ጥሬ ብርም ሰጥተውናል። ፍሪጅም ሰጥተውናል። ውጤቱም አሪፍ ነው። እስካሁን እየሰራንበትም ነው። በቀጣይ ከዚህ የተሻለ ከሸቀጣ ሸቀጥ ወደ ሌላ ወደ ከፍ ያለ ንግድ ማለት ነው። ሸቀጣ ሸቀጥ አነስተኛ ነገር ነው። ከዚህ ደግሞ የበለጠ ነገር ለማድረግ ትጋት ላይ ነው። ሴቶች ቢሰሩ፣ ነቃቢሉ ቢሳተፉ፣ ስራ ላይ ቢሆኑ፣ በእውቅናቸው ደረጃ፣ በትራታቸው ደረጃ ሰርቶ ቢለወጡ ቁጭ ከሚሉ ይሻላል። እኛም ሰርተን ተግተን መስራት ይሰናል። አምሬትን ከልብና አመሰግናለን ሴቶች ጉዳይ ቢሮና ድጋፍ ላደረጉልን ድጋፍ ከልብ እናመሰግናለን። እነሱ እዚህ ደረጃ እንድንደርስ ያደረጉት እነሱ ናቸው። ሁሴን አድበላይ ጉሩዳል ከበሌኪ ናብ መሌታ ቤልገይቲማ አክልል ንዓብናህና ንሚ ኢለረቢ ብሮዶክቲ ሁሴን አብደላ እባላለሁ። አሁን የምንገኘው ኤሌላ ሪፒ ፕሮጀክት ከወረዳው ጋር በመተባበር ያዘጋጀልን የእርሻ ማሳ ላይ ነው። ወደዚህ ግብርና ስራ ለመግባት መነሻ የሚሆን አርባ ሺህ ብር ይዘን የተነሳን ሲሆን ፕሮጀክቱም ሰማንያ ሺህ ብር ድጋፍ አድርጎልናል። ወደ ግብርና ስራ ስንገባ በተናጥል የሚሰሩ ስራዎች ብዙ ጊዜ ውጤታማ ስላልሆኑ በማህበር ሆነን ተደራጅተን ሙዝ፣ ፓፓያና ሌሎች የግብርና ስራዎችን በመስራት ጥሩ ውጤት እንጠብቃለን። በቀጣይ የበለጠ ስራዎችን ለመስራት ለመፍታት ዝግጁ ነን። ይህን ስራ እንድንሰራ ድጋፍ ላደረጉልን የዱብቴ ወረዳና ኤልኤል አርፒ ፕሮጀክትን ከልብ እናመሰግናለን። አደን ዓሊ ማይዳ ከልታሚታና አያንታ ሙሚ ማሃሃ የለረቢ ሀራካ አባሎ አደን አሊ እባላለሁ በኤሌ ላሪክ ፕሮጀክትና በወረዳው መስተዳደር ድጋፍ በማህበር ተደራጅተን የተለያዩ ፍራፍሬን በማልማት ስራ ላይ ተሰማርተን እንገኛለን። በተመቻችልን የስራ እድልና የገንዘብ እገዛ የተሻለ ስራ በመስራት እንዲሁም ጥሩ ውጤት ለማግኘት እየጣርን ነው። ይህን እድል ላመቻችልን ተቋማት ከልብ እናመሰግናለን። ስሜ አስማ መሐመድ ይባላል። ያው እዚህ ዱብቲ ወረዳ ጉርሙዳና ጋይደሩ ቀበሌ ላይ በማህበር የተደራጅቼ እየሰራሁ ይገኛለሁ ከዚህ በፊት ስርዓት የነበሩ ሰዎች ናቸው። 12 አባላት አሉት። አሁን ዳቦና ዳቦ መጋገርና መከፋፈል ህብረት ሽርክና ማህበር አቋቁመን 12 የቡድን አባላት አሉት። መነሻ መቶ ካፒታል ከራሳችን 12 ሰዎች አዋትን ነው እየተቋቋም ነው። ከዛ በኋላ ደግሞ የወረዳ ስራና ክህሎት ጽህፈት ቤት የድብቲ ወረዳ ስራና ክህሎት ጽህፈት ቤት ፕሮጀክት የቆላማ አካባቢዎች ኑሮ ማሻሻያ ፕሮጀክት ጋር በመተባበር በ2017 የገንዘብ ድጋፍ ተደርጎልን ያው ማቴሪያልም ገዝተናል። የዳቦ ማሽን ገዛን፣ የዳቦ መጋገሪያም ገዛን። የተለያዩ ዱቄት፣ የተለያዩ ነገሮች ገዝተን አሁን በቃ ስራ ጀምረን ያው በተጋ ቢያንስ በፊት አምስት መቶ ሀምሳ ሺ ነበር የተሰጠ ነው። መጀመሪያ ድጋፍ እኛ መቶ ሺ ነበር ከራሳችን ያዋጣ ነው። አሁን ደግሞ ሁለተኛ ዙር እንደዛ አምስት መቶ ሀምሳ አጠቃላይ አንድ ሚሊየን ከወረዳው ስራና ክህሎት ጽሕፈት ቤት እና አላለሪ ፕሮጀክት ድጋፍ ስራ የጀመር ነው። ስራችን አሁን በጥሩ ደረጃ እየተሰራ ይገኛል። ያው ከዚህ በፊት እዚህ ዳቦ አቅርቦቱም አነበረም። እዚህ እኛ አንደኛ ራሳችንን አሻሽልንበታል። የራሳችንም ኑሮ እያሻሸልንበት ነው። ያው ትርፍም እያገኝንበት ነው። ለምሳሌ አሁን በአንደኛ ወር ላይ አርባ አምስት ሺህ ብር ትርፍ አገኝተንበታል። ስራ ከጀመር አሁን ትንሽ ወራታችን ነው። የአሁን ወር ደግሞ ቢያንስ ሀያ ስምንት ሺህ ብር ያው ትንሽ ማብራት መዘጋጃት ምናምን ነበር ሊጣችን እየተበላሸች ነበር። ሀያ ስምንት ሺ አለ ግን ትርፍ እስካሁን ድረስ ወደ ዘጠና ምናምን ሺ ትርፍ አድርጌንትናል ስራ ከጀመርን በኋላ ማለት ነው። ስለዚህ አንደኛ ለእኛ አንደኛ ካፒታላችንን እያሳደግን ነው። ሁለተኛ ደግሞ ከዚህ በፊት የነበረን ስራ አጥነት ተዋግዶልን አሁን በስራ ስራ ፈጣሪ አእምሮዎች እያሳምኑ ነው እንገኛለን። ሁለተኛ ደግሞ እዚህ እኛ አካባቢ ማህበረሰብ በጣም እየተቸገረ ነበር። ከከተማ ነበር ዳቦ የሚያመጣው። አሁን እዚህ በአዲስ ከተማ በቅርብ ርቀት ላይ ያሉት አገልግሎት በአቅራቢያ ያገኛሉ። ለምሳሌ ዳቦ በፊት በአቅራቢ አይገኙም። ለህብረተሰቡም እፎይታ ፈጥሮላቸዋል። ዋጋም ደግሞ ተመጣጣኝ ዋጋና በቅናሽም እየቀረበላቸው ይገኛል። በቀጣዩ ማህበሩ አሁን አሁን ካሉ ማሽን ተጨማሪ ማሽን ጋስቶ ለምሳሌ እዚህ አዲስ ከተማ ላይ ካሉ ማሽን ተጨማሪ አንድ ማሽን ከተማ ላይ ደግሞ ኮንቲነሮች የተለያየ ቦታ ላይ ደግሞ ኮንቲነሮቹና ጅምላ አከፋፋዮችን አስቀምጥን ሰመራ፣ እስከ ሎጊያ፣ እስከ ዱብቲ ለመከፋፈል አቅደናል ዳቦውን። የምንፈልገው ድጋፍ አሁን አንደኛ መብራት እየሄደ በሚያስቸግርብን ሰዓት ጄኔሬተር ያስፈልገናል። ሊጥ ሲቦካ ያው የዚህ የሀገር መብራት በሙቀትም በምንም እየሄደበት ስለሆነ አንደኛ ጄኔሬተር ድጋፍ እንፈልጋለን። ሁለተኛ ደግሞ ቤት ቢሰጠን ደግሞ በጣም መልካም ነው። ከዛ በተረፈ ደግሞ ኑሮ ውድነትም ስላለ አሁን ዱቄት መነሻ ካፒታል ከተደረገልን ድጋፍ ጋር አሁኑ ያለው የገበያ ዱቄት ዋጋው በጣም ይናሪ በመሆኑ የዱቄት ድጎማው ከተገኘ እንፈልጋለን ይላሉ። ስለዚህ ለዚህ ደግሞ እዚህ አይነት ለጅማሮ ስራ ላበቁን ለወረዳው ስራና ክህሎት ጽሕፈት ቤት፣ ለወረዳው መስተዳደር እንዲሁም ለአርቢ ፕሮጀክት ከፍ ያለ ምስጋናችንን ለማቅረብ እወዳለሁ በራሴና በማህበረሰቤ ይላለሁ። የስራ ድል የተፈጠረላቸው የህብረተሰብ ክፍሎች አክለውም ወጣቱ ባገኙ የስራ መስክ ላይ በመሰማራት ስራ ሳይመርጥ በመሳተፍ ራሳቸውና ሀገራቸውን ሊያግዙ እንደሚገባም ሀሳባቸውን ሰጥተዋል። እንዳኔ ቺን ውረጋ ሐይን ማንጓና ቲያያኬን ምህናይ ለወጣቶቹ የማስተላልፈው መልእክት ወጣቱ ቤት መቀመጥ አሊያም ስራ መምረጥ የለበትም። መንግስት ያመቻችለትን እድል በመጠቀም ራሱና ሀገሩን መለወጥ አለበት እላለሁ። ለወጣቱ የምለው ነገር ወጣቱ ያገኘው የስራ እድልን በመጠቀም በማንኛውም የስራ መስክ ላይ ተሰማርቶ ሊሰራ ይገባል። ሲሰራም ለራሱና ለሌሎችም የህብረተሰብ ክፍሎች የስራ እድል ከመፍጠር ባለፈ ጥሩ ገቢም ያገኝበታል። አዎ፣ ለወጣቱ መስተላለፈው መልእክት ወጣቱ ብሩህ አእምሮ ያለው አዲስ ጉልበት ያለው ሀገር ተረካቢ ትውልድ እንዲ መሆናቸው መጠን በቃ የመንግስት ስራ ወይም በስራ ፈጠራ አእምሮ ሀሳባቸውን አማንጨው ከአበዳሪዎችም ጋር ከለጋሽ ድርጅቶችም ጋር ከራሳቸው መነሻ ካፒታል ጋር አቀናጅተው ወደ ስራ ፈጣሪ መግባት። ብዙ ስራ የተፈጥሮ ሀብት አለን። አንደኛ እርሻ አለ። ለምሳሌ ውሃ አዋሽ ወንዝ አጠገባችን እየሄደ ነው። ከስላም መሬት አለን። አንደኛ በእርሻም መሰማራት አለባቸው። ሁለተኛ ደግሞ በአትክልትና ፍራፍሬ በአረንጓዴ ልማት መሰማራት አለባቸው። ሶስተኛ ደግሞ በኢንዱስትሪ ዘርፍ ማስተማረት አለባቸው። እንደ ዳቦ እንደ ሌሎች ነገሮች ማስተማረታቸው ወጣቶች በቀ ራሳቸውን ከድህነት ለማውጣት የሰው ጠባቂ መሆን ሳይሆን ያለባቸው ሰዎች ከነሱ የሚጠብቁት ሰው የሚረዱ መሆን አለባቸው የሚል መልእክት አስተላልፋለሁ። በወጣቶች የስራ ድር የተፈጠረ አቶ መኮንን በረደድ እንዳሉት ማንኛውም መስራት የሚችል የህብረተሰብ ክፍል ስራ ሳይመርጥ በመስራት ቤተሰቡና ሀገሩን ማገልገል አለበት ሲሉም መልእክታቸውን አስተላልፈዋል። መኮንን በረደድ እባላለሁ። ያው እንግዲህ ከዚህ እንደምታዩት ይህና አትክልት ከጉድጓዱ ጀምሮ እስከሚተከል ይኸው ለዚህ ለአበባ እስከሚደርስ ድረስ የፓፓዬ ሙዝም ሎሚም ማንጎም ብርቱካንም ተምርም ተተክሏል። የምታዩት ነው እንግዲህ አረንጓዴ ሁኗል። ቆንጆ ነው። ለእኛም የስራ እድል ፈጥሮልናል። እየሰራ እንገኛለን በዚህ በዱፍቲ ወረዳ ውስጥ እና አሁንም ቢሆን ልጅ እያስተዳድርንበት ነው። እየሰራ ነው። ጥሩ የስራ እድል ተፈጥሮልናል። ነገም ነገም ቢሆን እንደኛ ያሉ ወንድሞች እንደኛ ያሉ ወጣቶች ወጣቱ ከዚህ ጋር የስራ እድል ተፈጥሮ እንደኛ አብሮ ተሳትፎ ሰርቶ መቀየር መለወጥ ይችላል። አሁን ቢሆን እኛ እየተቀየርን ነው። በቃ ቤተሰብ እየመራንበት ኑሯችን እያስተካከልንበት እየኖርን ነው። ስራ አተን ነበረ ስራ አገኘን። ከዚህ የስራ እድል ተፈጠረልን እየሰራን ነው። አሁን ጥሩ ደረጃ ላይ ነው ያለ ነው። አትክልቱን ጥሩ ደረጃ እየተንከባከብን ነው። መታየት ነው ያው ይሄ የምታየው የግብርና ስራ ጥቅሙ፣ ይህ አሁን አትክልቱ ይደርሳል ሽያጭ ላይ ሲውል ማህበረሰቡ ይጠቀማል፣ እኛም እንጠቀማለን፣ ወረዳውም ይጠቀማል። ለሁሉም ጥሩ ነው። ለወጣቱም ስራ እድል ይፈጥራል። ለማህበረሰቡም ደግሞ ይህንን በአግባቡ ዋጋ በመጠነኛ ዋጋ ተሽጦለት ጥቅም ላይ ያገኛል ማለት ነው። አይ ወጣቱ እንግዲህ ስራ መምረጥ ሳይሆን ያገኘውን ስራ ሰርቶ እንደዚህ ልማት በሚለማበት ሰዓት በሚለማበት ወቅት አብሮ ተሳትፎ ስራ ሳይመርጥ ስራ መምረጥ በቃ ራስን ዝቅ ያደርጋል፣ ራስንም ይጎዳል። ግን ስራ ሳይመርጡ ከሰሩት ራስን ከፍ ያደርጋል፣ ራስንም ይጠቅማል። ከቤተሰብ ጋርም ጥሩ ኑሮ ይኖራል ማለት ነው ሰርቶ ገንዘብ ሲያገኝ። የዱብቲ ወረዳ የስራና ክህሎት ጽህፈት ቤት ኃላፊ የሆኑት አቶ አሊ ሐሰን ከአፋር ቴሌቪዥን ጋር ባደረጉት ቆይታ እንደተናገሩት ጽህፈት ቤቱ ወጣቱን ከስራ አጥነት ወደ ስራ ፈጣሪነት እንዲሸጋገሩ ከባለድርሻ አካላት ጋር በመሆን እየሰሩ መሆናቸውን አንስተዋል። የእኛ ተግባር ይሄ ነው። በቃ ወጣቶቹ ስራ ፈት ከሚሆኑ ወደ ስራ ፈጣሪ እንዲሆኑ ነው የምናነሳሳው። በሚፈልጉት ፊልድ ማረስም እንፈልጋለን። ግብርና ውስጥ መግባት የሚፈልጉም ሊኖሩ ይችላሉ አሁን እንዳያችሁት በዳቦ ቤትም በሚፈልጉት ፊልድ ብቻ ከስራ ጋር ነው የምናገናኛቸው። ኤንጂኦም ካለ ወረዳውም በራሱ በጀትም የሚይዝላቸው ሰዓት አለ። ያን ያን እያደረግን እነሱ በሚፈልጉት እኛ ይህን ስራ እንሰራዋለን በሚሉት ፊልድ ለማሰራት ነው የኛ ጥረት። አፈጻጸማችን ባለፈው አመት እቅዱ አምስት መቶ ነበረ። አፈጻጸሙ ደግሞ ሰባት መቶ ሰባት ስምንት ስራ ያገኙ ወጣቶች ናቸው። በእርሻም በሱቅም በተለያዩ የስራ ዘርፎች ስራ ያገኙ ወጣቶች ሰባት መቶ ሰባ ስምንት ይደርሳሉ። ትምህርትና ስልጠና አብዛኞቹ ወደ ውጭ ሀገር የሚሄዱ ወጣቶች ስልጠና የሚሰጠው አደዳሌ ይሰጣል። አንዳንዴ ደግሞ ሰመራ ዩኒቨርሲቲ የሚያግዘን ሰዓት አለ። ስልጠናዎች ለወጣቶች መስጠት ባለብን ፊልዶች ስልጠና እየተሰጣቸው ወደሚፈልገው ስራ እንዲገቡ ስልጠናቸውን የሚወስዱ ወጣቶች አሉ። ስልጠናዎች የሚሰጡበት ሰዓት አለ። ያንን ስልጠና አሁን ቅድም እንዳልኩ በዩኒቨርሲቲ ደረጃ የሚሰጠን ሰዓት አለ። በኮሌጅ ደግሞ በአዳዳሌም ደረጃ የሚሰጠን የምንሰጣቸው ስልጠናዎች አሉ። እንግዲህ ይሄ በዶሮ ከሆነ ስለ ዶሮ አያያዝ፣ ስለ ዶሮ አመጋገብ፣ በቃ ከብት ከሆነ ደግሞ ማለት ነው በከብት ዙሪያ ምን ማግኘት አለበት ከብቱ ምግብም፣ የጤናውንም ሁኔታ እንዲከታተሉ መጀመሪያ ስልጠናዎች ተሰጥቷቸው ነው ወደዛ ስራ ውስጥ የሚገቡትና ያንን ነገር ስልጠና ይሰጣቸዋል። እሱን ነው እኛ በጣም እንከታተላቸዋለን። አሁን ራሱ ከሲአይጂ ወደ ኢንተርፕራይዝ የተሸጋገሩ ከ2011 ጀምሮ እስካሁን ድረስ የሚረዱ ወጣቶች ወደ አስር ማህበር ወደ ኢንተርፕራይዝ ተሸጋግሯል። ሽግግር ከሲአይጂ ወደ ኢንተርፕራይዝ የተሸጋገሩ አሉ እና ያንንም ደግሞ እንከታተላለን። አሁን ወደ ሽግግር ደረጃ ላይ ደርሷል አልደረሰም የሚለውን ነገር አይተን ይሄ ማህበር ሽግግር ደረጃ ላይ ደርሷል ብለን ደረጃ እንሰጣቸዋለን። ክትትሉን በዛው መጠን እያደረግን፣ ስለዚህ ይሄ ሰው ወደፊት እየሄደ ነው ወይስ ወድቋል የሚለውን የምንከታተለው የምኛነን እርዳታውንም ስናደረግ፣ እገዛውንም ስናደረግላቸው ይህን ነገር በመሀል እንዳያጠፉ እንከታተላቸዋለን። በሚፈልጉት ፊልድ በእርሻ ላይ እየነበረ በሌላ ፊልድ ደግሞ ሊያደርጉም ይችላሉና፣ ችግር ማለት ይሄ ነው። ያንን ነገር እንከታተላቸዋለን። አሉ ደግሞ ወደ ከተማም ሊመጡ ይችላሉ ከግብርና ወደ ከተማ ወደ ሸቀጣሸቀጥ ሊመጡ ይችላሉ። ከሸቀጣሸቀጥ ደግሞ ወደ ግብርናም ሊሄዱ ይችላሉ እና ያንን ነገር ክትትልም እናደርግላቸዋለን። ሽግግርም ያደርጋሉ አንዳንዴ። ከዚህ ፊልድ ወደ ዚህኛው የሚያዋጣም ብለው ፊልድ የሚቀይሩበት ሰዓት አለ። አቶ አሊ አክለውም ወጣቱ በሚፈልገው የስራ መስክ ላይ ተሰማርተው ውጤት እያመጡ መሆኑንም ገልጸዋል። ብዙ ናቸው። ለምሳሌ መጀመሪያው የሌላ ርቢ ነው የሌላ ርቢ በእርሻም እንደዚህ በዶሮም አለው፣ በከብትም በእነሱ በሚፈልጉት ዘርፍ ከብትም ካሉ ከብት ገዝቶላቸው እርሻም ካለ ደግሞ እርሻውን እስከሚመነጥሩ እስከሚተክሉ ድረስ እስከ በጀት ድረስ ከጎናቸው ሆኖ ማለት ነው ይረዳቸዋል። ልክ እንደዚያው ደግሞ ዲሴ የሚባል የኒጀውም አለ። ዩኤስአይዲም ደግሞ አለ። እንደዛ እንደዛ አይነት ኤንጂኦዎች አሉ። በመንግስትም ደግሞ አለን እኛም። በወረዳም ደግሞ አንዳንዴ በጀት ይያዘላቸዋል። ለዚህን ያህል ወጣት ብለን የምንይዘው በጀት አለ። ስለዚህ ከጎናቸው ሆነን ነው ወጣቶችን ያው እኛ የምናስተላልፈው ስራ ጠባቂ ከሚሆኑ ስራ ፈጣሪ መሆኑ ይሻላል። እና አንድ ሰው አንድ ነገር ሰርቶ ሲለወስ ሲያይ ሌላውም ወደዛ ነገር መምጣት ስለሚፈልግ፣ እንደዛ አይነቱን ስራ የፈታ ወጣት ካለ በእርሻም፣ በሸቀጣሸቀጥም በሚፈልጉት ፊልድ ብቻ ማለት ነው። የመጀመሪያዎቹ ተግባር ስራቸውን ተግባራዊ ሲያደርጉ ሲያዩ ማለት ነው፣ ቀጣዮቹም እንደዛው ስለሚፈልጉ ማለት ነው። ስራ የፈታ ወጣት ካለ ስራ ያጣ ወጣት ካለ ወደ እኛ ቢመጡ እኛን ቢያማክሩ እኛም ደግሞ ከመንግስትም ጋር ከድርጅቶችም ጋር በማገናኘት ስራ ልንፈጥርላቸው ስለምንችል እኛን ማግኘት አለባቸው ነው። የዱብቴ ወረዳ የብልጽግና ፓርቲ ጽህፈት ቤት ኃላፊ የሆኑት አቶ ሐንፈሬ አብዱ በበኩላቸው ከለውጡ ወዲህ የወጣቶችን የስራ እድል ከመፍጠር አኳያ በርካታ ተግባራት መከናወኑን አስታውቀዋል። ድርጅቱ ብልጽግና ከመጣ ወዲህ የለውጥ መንግስት ከመጣ ወዲህ የስርአት ወጣቶችና ስራውን እድል ከመፍጠር የተሰራው ስራ በጣም ከባድ እና ጥሩ ስራ ነው የተሰራው። ይሄ ማለት ደግሞ በተግባር የሚታይ ስራ ነው፣ ዝም ብሎ በቃል ሳይሆን። ለዚህ ስራ እድል ከማፍጠር ብዙ ስራዎች ተሰርተዋል። አንደኛው ከኢትዮጵያ ጀምሮ ያለው አሰራሩ ብናየው ከለውጥ መንግስት በኋላ መጀመሪያ ትኩረት የተሰጠው አሰራሩ ላይ ነው። አሰራሩ ሲባል የራሱ የሆነ ጽህፈት ቤት እንድደራጅ ተወስኖ እየተሰራ ነው። በመቀጠል ደግሞ በተማሪ አመራር በመመደብ በደንብ ትkርት ሰጠል ዚለስራ ፈጠራ ጉዳይ በጣም ትኩረት ሰጠበት ጉዳይ ነው። ሁለተኛ ብልጽግና ዚh ስrአ ኢትጵያ ላይ ያለው ስrአ ወይም ረ ክልል ደረጃ ላይ ወይ ደሞ እኛ ወረዳ ላይ ስንመጣ ይህንን ወጣቶቹ ግንዛቤ ሰጥተን ዝም ብሎ መንግስት እጅ ከሚጠብቁ መንግስት ስራ ላይ ብቻ እንትን ከመድረግ ዝም ብሎ ስራ ከመፍታቱ ያገኘውን ስራ መስራት እንደሚችሉና ሀሳቡ እና ግንዛቤውን ቀንም ሌሊትም ለወጣቶቹ እየነገርን የዚህ ስራ ተስፋ እንዲኖርና የስራ ባህሉን እንዲያዳብሩ እና እዚህ ስራ ፍላጎቱን ለመነሳሳት የሰረነው ስራ በዚህ ወረዳ ላይ ቀላል አይደለም። ይሄ ውጤት ነው የብልጽግና ውጤት የምንለው ለዚህ ነው። እና ብዙ ስራ ተሰርተዋል። በቅንጅት ነው ደግሞ የሰራነው ከብልጽግና ጽሕፈት ቤት በማስተዳደርም በስራ ፈጠራም በአጠቃላይ ወደ ቡቲ ወረዳ ላይ ያሉ አመራር በቅንጅት ይህንን ወጣቶች እዚሁ እኛ ወረዳ ላይ ያሉ ወጣቶች ባገኘው ስራ ራሱን እንዲለውጥ ብዙ ስራም ሰራው። ያንን ደግሞ በለውጥ እየታየ ነው፣ እኛ ወረዳ ላይ በለውጥ በተግባር እየታየ ነው። ሁለተኛ ፕሮጀክቶቹ ላይ በኢልአርቢቢም በሌላም በሌላም በሌላም የሚደግፉ ፕሮጀክቶቹ ጋር ሂደን እነዚህ አይነት ልጆቹ ተስፋ እንዲኖር መጀመር ቀስቅሴን ስርዓቱን ለይትን እንደገና ወኔ እንዲያደርጉ የስራን ተስፋ እንዲያደርጉ ካደረግን በኋላ ወደ ፕሮጀክቶቹን ሂደን እንደዚህ እንዲደግፉን በጣም ትልቅ ስራን እየተሰራው። ሁለተኛ ስራ ከዚህ በመቀጠል ወደ ውጤት ላይ ነው። ለአርቢብ መሆነ ሌላም ፕሮጀክት መሆነ ትናንትናም እራሱ ወደ 200 ሺህ ወደ 200 ሰው ስራ ወጣቶቹና ሴቶቹ ስራ እድል እንዲፈጠር ተደርጓል። ፕሮጀክት ጋር እያገናኝ ባንክ ጋር እያገናኘን ብዙ ስራ እየተሰራ ነው እኛ አቶ ሀንፈሬ አክለውም ወጣቱ የመንግስት ስራ ከመጠበቅ ባለፈ የራሳቸውን ስራ በመፍጠሩ ረገድ የተሻለ ስራ መስራት አለባቸው ሲሉም መልእክታቸውን አስተላልፈዋል። ስራ ጠባቂነት ወደ ወጣቶቹ ማስተላልፈው አሁኑ የጀመረው ይሄ ከዚህ ከለውጡ በኋላ ብዙ ስራ እየተሰራ ነው። ወጣቶቹም ግንዛቤ ወስዶ እየሰሩ ነው። ሁለተኛ ደግሞ ይህንን ስራ ይህንን ጥሩ አጋጣሚና የጀምሮትን የስራ ባህሉን አዳብሮ ለሌሎቹ አርያ ለሌላ ወረዳዎቹ አርያ እንዲሆኑ እኛ ወጣቶች እኛ ወረዳ ወጣቶቹ ከዚህ የበለጠ 2018 ላይ ከዚህ የበለጠ ለውጥና ከዚህ የበለጠ ዝግጅት እንዲያደርጉ፣ ለስራ ጊዜ ይፈልጋል። ስራ በጊዜ መስራት ይፈልጋል። እንደገና ዝግጅትና ስለሚፈልግ አዲስ አመስሎ ሆነው አሁን ከዚህ ከ2017 ከሰራው በላይ ዝግጁ እንደሆኑ መልእክትን አስተላልፋለሁ። ውድ የፕሮግራማችን ተከታታዮች ስትከታተሉት የቆያችሁት ፕሮግራም ይህን ይመስል ነበር። አብራችሁን ስለ ቆያችሁ እያመሰገንን በሌሎች መሰናዶዎች እስከምንገናኝ ፕሮግራሙን ወደ እናንተ በማድረስ አብራችሁ የቆዩት አማን ሱፍ ነበርኩኝ። መልካም ጊዜ